ምዕራፍ ዘጠኝ አሮን መሥዋዕት ስለማቅረቡ። በስምንተኛውም ቀን እንዲሆነ ሙሴ አሮንንና ልጆቹን፣ የእስራኤልም ሽማግሌዎች ጠራ። ሙሴም አሮንን አለው፣ ስለ ኀጢአት መሥዋዕት ከመንጋው እምቦሳውን፣ ስለሚቃጠልም መሥዋዕት አውራውን በግ ወስደ በእግዚአብሔር ፊት አቅርባቸው የእስራኤልም ልጆች ለኀጢአት መሥዋዕት አውራ ፍየልን፣ ለሚቃጠልም መሥዋዕት ነውር የሌለባቸውን አንድ ዓመት የሆናቸውን ጥጃና ጠቦትን፣ ለደህንነትም መሥዋዕት በሬንና አውራ በግን፣ ዘይትም የተለወሰ የእህል ቁርባንን በእግዚአብሔር ፊት ይሰዉ ዘንድ ውሰዱ። ዛሬ እግዚአብሔር ይገለጥላችኋልና ብለህ ንገራቸው። ሙሴም የሚያዘዛቸውን ወደ ምስክሩ ድንኳን ደጃፋ መጡ። ማኅበሩም ሁሉ ቀርበው በእግዚአብሔር ፊት ቆሙ። ሙሴም ታደርጉት ዘንድ እግዚአብሔር ያዘዛችሁ ቃል ይህ ነው፣ የእግዚአብሔርም ክብር ይገለጥላችኋል አለ። ሙሴም አሮንን ወደ መሠዊያው ቀርበህ የኀጢአትህን መሥዋዕት የሚቃጠለውን መሥዋዕትህን ሰዋ ለራስህና ለወገንህ አስተሰሪ እግዚአብሔርም እንዳዘዘ የሕዝቡን ቁርባን አቅርብ፣ አስተሰርየላቸውም አለው። አሮንም ወደ መሠዊያ ቀርቦ ስለ ራሱ ኀጢአት መሥዋዕት የሆነውን ጥጃ አረደ። የአሮንም ልጆች ደሙን አቀረቡለት። ጣቱንም በደም ውስጥ ነክሮ የመሠዊያውን ቀንዶች ቀባ። ደሙንም ከመሠዊያው በታች አፈሰሰ። እግዚአብሔርም ሙሴን እንዳዘዘው ከኀጢአቱ መሥዋዕት ስቡንና ኩላሊቶቹን። የጉበቱንም መረብ በመሠዊያ ላይ ጨመረ። ሥጋውንም ቁርበቱንም ከሰፈሩ ውጪ በእሳት አቃጠሉ። የሚቃጠለውንም መሥዋዕት አረደ። የአሮንም ልጆች ደሙን አመጡለት። እርሱም በመሠዊያው ላይ በዙሪያው ረጨው። የሚቃጠለውንም መሥዋዕት በየብልቱ ራሱንም አመጡለት። እርሱም በመሠዊያው ላይ ጨመረው። የሆድ ዕቃውንም እግሮቹንም በውሃ። አጠበ በመሠዊያውም በሚቃጠለው መሥዋዕት ላይ ጨመረው። ከዚህም በኋላ የሕዝቡን ቁርባን አቀረበ። ስለ ሕዝቡም ለኀጢአት መሥዋዕት የሆነውን ፍየል ወስዶ አረደው፣ አነጻውም፣ እንደ ፊተኛውም ለየው። የሚቃጠለውንም መሥዋዕት አቀረበ፣ እንደ ሥርዓቱም አደረገ። የስንዴውንም መሥዋዕት አቀረበ፣ ከእርሱም እፍኝ ሙሉ ወስዶ በጠዋት ከሚቃጠለው መሥዋዕት ሌላ በመሠዊያው ላይ ጨመረ። ስለ ሕዝቡ የሆነውን የደህንነት መሥዋዕት በሬውንም አውራውንም በግ አረደ። የአሮንም ልጆች ደሙን አመጡለት፣ በመሠዊያውም ዙሪያ ረጨው። የበሬውንም አውራውንም በግ ስብ ላቱንም የሆድ ዕቃውንም የሚሸፍነውን ስብ ሁለቱን ኩላሊቶቹንም በላያቸው ያለውንም ስብ የጉበቱንም መረብ አመጡለት። ስቡንም በፍርምባዎቹ ላይ አኖረ። ስቡንም በመሠዊያው ላይ ጨመረ። እግዚአብሔርም ሙሴን እንዳዘዘው አሮን ፍርምባዎቹንና ቀኝ ወርቹን በእግዚአብሔር ፊት ለየ። አሮንም እጆቹን ወደ ሕዝቡ ዘረጋ፣ ባረካቸውም። የኀጢአቱን የሚቃጠለውንም የደህንነቱንም መሥዋዕት ከሰዋ በኋላ ወረደ። ሙሴና አሮን ወደ ምስክሩ ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያውም ላይ የሚቃጠለውን መሥዋዕት ስቡንም በላ። ሕዝቡንም ሁሉ አይተው ተደነቁ፣ በግንባራቸውም ወደቁ።